ጌታ የከበደ አቤት፣ እንዴ ነው ንጉስ ነኝ። አ ማን ነው ወንድም አለን። ባትሪ ዘግቶብኝ ቢጣ ላይ ቅድም ወደ ቢሆን ጋር እያወራሁኝ አላነሳሁትም። ቢሆን ነው እሱ ሰላም ነው። አይ ጌታ፣ አሁን አንድ ላይ ሲሆን ነው ሰራዊቱ የሚለብሰው ልብሱን አለ። አሁን ሰላሳ አራት ኬሻ መጥቶ ስቆጥረው ሰላሳ አራቱ ኬሻ አንድ ሺህ ነው አሁን ደግሞ ሌላ ሰላሳ አራት አለ ወደ ሰባኬሻ ደረሰ በምን ይቀናል አሁን በአንዱ በፓትሮሉ በዛ አዲሴ አበባም በሚይዘው ስድስት መቶ ልቄዋለሁ ያው ጃኑን ማለት ነው አሁን እሱ ደርሰዋል ካሳሁኝ ነው ያለው ታየው ነበረ ቅድም ማ ደውሎልኝ ነበረ ብር ላካ ካልኩትኝ አስር ሺህ ብር ላካ አካውንትህን ላክልህ መልስልህ ነው ብየዋለሁ አስር ሺህ ብር ለምንድን ነው የሚላከው ሻይ ጠጣበትኝ ብየዋለሁኝ። አካውንት ህላ ካልኩት አላከም፣ የለኝ ሆኖ ነው ምናምን አላ። መልስ ይላሃል ብየዋለሁ። አሁን እንዲረከብ አዲስ እየደረሻለሁ ነበር። እሽ እሺ፣ ልደውላቸው እዛ ላይ ሙሉ ጌታ እነግረዋለሁኝ ማለት ነው። ቆጥሮ ከስድስት መቶ ካለፈ የኛ ነው፣ ከዛ በታች ከሆነ እንጨምረዋለን ማለት ነው። እሺ፣ ስለዚህ ሙሉ ጌታ ቆጥሮ ያስረክብም ማለት ነው። ሙሉ ጌታ አብሮ ሆኖ ይቁጠር። እሽግ እሽግ ስለሆነ አብሮ ይቁጠር። ስድስት መቶ ከሆነ የራሳቸው ነው። ካለፈ ቀንስ ወደኛ ያደረጋን፣ ዝቅ ካለን ጨምራቸዋልን ከዚህ ማለት ነው። ይሄኛውን ደግሞ ነገ ስለሚመጣ እሺ። ግን ጌታ አሁን ምን አስቦ ነው ታዲያ? አድርገን ምን ብለን አንድ ላይ ነው የምናለብሰው? እናላብሶ አለ። ሁለቱን ሻለቃ እናላብሳቸው ቢዩ አለ አለ። ዘላ ዘመን ወዲሁ መቶ ይቀመጥ ለዛ እኮ ነው የነኞቹን ያስቀደምኩትኝ ጥላ ቢመጣም ስለሚለብሱት ይልበሱት ብዬ ነው። በቃ እነሱ ቀርታ ስለሚለብሱ፣ አው አሁን የሌላውን ሌላውን ልቀበል ነው። የተሾመ ብርቀሪ ሆኖብኝ ነው። ተሾመ ደግሞ በቃ ብሬ ይለኝ ተበደረ። አንዴ ታንት ተበደረ እንዳትበደር አለው። አይደለ አረ ወይ ላመጣስ ጨርሽ ላጨብጭብኝ። አረ ምንለው? አይ አልሆነለት ደግሞ አልሆነለት ደግሞ እንለብሰዋለን ማለት ነው ራሳችን ተበደረ። እንደዛም ይቻላል። ሲጀመር ግን የእኛ እኮ ስምንት መቶ ምናምን ነው ሰራዊት እኮ። አረ እየቸው ቁጥር አሁን አማር አንድ መቶ ሰው ይዞ ይመጣል። እንደው እያወቀው ምን ነው አረበት እንትን ብለው የለም። ያው ዙሮ ትርፍ መገኘቱ ጥሩ ነው፣ ግን አተረፍ አንዱ አንዱ እያነሳ ስለሚወስድብን አንደኛ ሻለቃ ሁለት መቶ ሰላሳ ሰው አሉ አሁን ሰላሳ ገብታለች ግን እንትን ይላል አዎ ስንቆጥረው ግን ወደ አንድ ሺህ ሀምሳ ይመጣል። እስከ ኮሚቴው እስከ ኮሚቴው፣ አዎ ያውም ቀለል ቀለል አድርገን። ሁለተኛም በሁለት መቶ የቆጠርናት እ ያቺን በሁለት ከሰላሳ አራት ከሰላሳ፣ ሶስተኛም በሁለት ከሀምሳ እ ስድስት ሰማንያ፣ አራተኛ መቶ አስር እንዳሉኝ ባለፈው በዛው ሰባት ገና የሶስተኛውን በእንትና በአስቂት ያለውን አባት እኛ ዝም በለው ተቸው በሁለት ካምሳ ብዬ ነው የቆጠርኩት። ሁለት ካምሳ ይሆናሉ ብለህ ነው? አዎ ሁለት አርባ ናቸው። ወጣቱ አሁን አምስተኛን ምናምን ጨምሬ ቃኝ ምናምን ስለው አንድ ሺህ ሀያ ምናምን ይመጣል እና እኔ ደግሞ ቢያንስ አሁን እሷን መቶ ሀምሳ ነው የተሰራልሽ፣ መቶ ሰባ ብያታለሁ። ሰላሳ ነው ሰንባት